ሰላም ጤና ይስጥልኝ ክቡራን ተመልካቾቻችንና እና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገረ እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እነሆ ዘመቻ አንድነት ዛሬም ጠንክሮ ቀጥሏል፣ ፋኖች በርካታ ድሎች መጎናጸፋቸውን ቀጥለዋል። ጄኔራሉም እንደ ትግራይ ጥለናችሁ እንወጣለን ሲሉ የቢአደንን ሰዎች አስጠነቀቀው የራዲዮ ጣቢያው አካውንትም ተዘጋ የቴሌቪዥን ጣቢያው ሰራተኞች ለፍርድ ቤት ቀረቡ የብርቱኳን ጉዳይ ዛሬም ውዝግቡ እንደቀጠለ አለ ኢቢኤስ ይቅርታ እንዲጠይቅ ተደረገ። ሚኒስትር ዶክተር በለጠ ሞላም ክህደት ፈጽመዋል ተባለ። የቀኒና አባትም በግድጋሜ ጥሪ አቀረቡ፣ የልጄን ገዳይ ይውጣልኝ ሲሉ። ሶማሌላንድ ለአሜሪካ እውቅና እንዲሰጣት ጥያቄ አቀረበች። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆዩ። የዘመቻ አንድነት ትግል ጠንክሮ መቀጠሉ ነው የተገለጸው። የአማራ ፋኖ በጎጃምም ታላላቅ ድሎች መቀናጀቱ ተገልጿል። እኛ አሉ የአጎጃም አማራ ፋኖ ይህ ክላሽ ያዘ በኃይል አይደለም አንድን ሀገር የሚመራ መንግስት ከሚተማመንበት የነፍስ ወከፍ መሳሪያ በዘለለ በርካታ ቡድን መሳሪያዎችን ብሬን፣ ስናይፐር፣ ድሽቃ ለውጊያ ተመራጭ የሆኑ ጥቁር ክላሽን ጨምሮ ጠላት ከወዳጅ በመለየት የሚያጠቃውን ስናይፐርን እየታጠቀ በአለም አቀፍ ወታደራዊ አደረጃጀት መዋቅር ከብርጌድ እስከ ሻለቃ ሀገሩን፣ ክልሉን፣ ህዝቡን ሊጠብቅ የሚችል ነው። ላንጨረስ አንጀምረውም ሲሉ ነው ፋኖቹ ጀግንነታቸውን የገለጹት። እንዲህ ሲለው በጎጃም አንደኛ ክፍለጦር የባህርዳር ብጌድ አካል የሆነው አንደኛው ግዙፉና ሁሌም ተደጋጋሚ ድሎችን ግዳጆችን በመፈጸም የሚታወቀው የበላይ ዘለቀ ሻለቃ ነው። እንግዲህ እንደምትመለከቱት እነዚህ በርካታ የቡድን መሳሪያዎችና በርካታ የሰው ኃይል ያለው ጠንካራው ብለን የምናስቀምጠው ሻለቃችን ነውና እንግዲህ እንደምትመለከቱት ይህ ይመስላል። እንግዲህ ዛሬን ዝክረ በዓልን አስመልክታል በርካታ ውይይቶችን፣ ሀሳቦችን ከዘመቻ አንድነት ጋር ተያይዞ ለቀጣይ ግዳጆች ምን መስራት፣ እንዴት መስራት መቻል አለብን ድንበር ተሻጋሪ የሆነ ጎጃም፣ ወሎ፣ ጎንደርና ሸዋ የሚለውን የትኛውም ቀጠና ላይ ጦራችን፣ አባላችን፣ ብርጌዳችን ለግዳጆቹ ዝግጁ መሆናቸውን በጋራ ሰብሰብ ብለን ይህንን ተልእኮ ለመፈጸም ግዳጁን ለመፈጸም በዝግጅት ላይ የሚገኝ መሆኑን ለማሳወቂያት አመሰግናለሁ። ይህ በእንዲህ እንዳለ የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ ዘመቻም አንድነት በተሳካ ሁኔታ መፈጸሙን ገልጿል። በአምስተኛ ሸለቃ የተውጣጣው በአንድነት ዘመቻ አንድነትን ለማሳካት ያነሳሳው እንደ ምክንያት በንቡር አካባቢ ብሔር ተኮር ጥቃት ያገዛዙ ስራዊት እየፈጸመ እንደሆነ ሲሰማ ነው። የነበልባሉ ብርጌድ አዛዦች የጦር አዛዥ አምሳ አለቃ ፍቃዱና የአስተዳደር ኃላፊው በላይኖን አድማስ ጦራቸውን ሸክፈው እንደየአካባቢው የሻለቃ ለግዳጅ የተጠሩበት ርቀት ግዳጁን ለመፈጸስ ከሶስት ቀናት በላይ ነው ጉዟቸውን ያደረጉት። ጦሩ ሲጋዝ በየአካባቢው የሚገኘው የአገዛዙ ሰራዊት መጡብኝ እያለ ሲፈረጥጥም ለመታዘብ በቅተናል ብለዋል። ይህ በእንዲህ እንዳለ ረጅሙንና ሰንሰለታማውን ነበልባላ ብርጌድ ጉዞ ተራራውን፣ ሸለቆውን፣ ረባዳውን፣ ሙቀቱንና ቁሩን እየተፈራረቀባቸው ሲጓዙ በግር የሚሄዱ ሳይሆን ተሽከርካሪ ጎማ የተገጠመላቸው ይመስላሉ። በዚህ ግዳጅ ላይ ነው ከቀኝ መሐንዲስ ተጨማሪ የህክምና ቡድኑን፣ የብርጌድ የመሳሪያ ጥገና ክፍል፣ የሚዲያ ክፍል ተሳትፈውበታል። በዚህ ተጋጥሮ ላይ በመጨረሻም ተናዳፊዎቹ የነበልባሉና አናብስቶቹ ወገን ፍለጋ ሲወትቱ የነበሩት የተጋፉት የአማራ ህዝቦች ሲደርሱ በት እናቶች ፊታቸው የሚታየው ደስታ ብቻ ሳይሆን ተመስገን የሚሉ ከየአቅጣጫው ተመልክተናል ብለዋል። አባቶችና ወጣቶች በጭፈራ ነበልባሉ መጣ ነፃ ሊያወጣን እያሉም ሲፎክሩ ደስታቸውን ሲገልጹ ነው የተስተዋሉት ብለዋል። በተለይም ግዳጁን ለመጀመር ቃኘውና የተወሰኑ የሌለው ሸለቃ መሀንዲሶችን የሚመሩ የተመረጡ አመራሮች ከአጃቢዎቻቸው በፊት እየመሩ ጠላትን ምሽግ ይዘው የነበረው በንቡር ከተማ ዙሪያ በጦር አዛዡ አምሳለቃ ፈቃዱ ጥላሁን ከልክሌና በአስተዳደር ኃላፊው በላይ ሆነ አድማሱ ሁለት አቅጣጫ መጠጋት ሲጀምሩ ነው ጠላትን በቅርብ ርቀት ላይ በመነጽር ሲከታተል የቆየው የነበልባሉ ሙሉ ኃይል ገና ወደ ግዳጁ ሳይቀላቀል ነው ጠላት እግሪ አውጭኝ ብሎ ፈርጥጦ ወደ እምቡር ከተማ የገባው። ታዲያ የነበልባሉ ብርጌድ በየአካባቢው የፋኖ አባላትን በዚህ ሰዓት የጠላት ምሽግ ተቆጣጥሮ ነው የያዘው። ይህ በእንዲህ እንዳለም የሰማው የአገዛዙ ሰራዊት የአገዛዝ ተጨማሪ ያህል እንዲደረግለት ጥሪ አድርጎ፣ በሁለት ኦራል የመጣ ቢሆንም፣ የእኛዎቹ ነበልባል ተናዳፊዎች ቦታ ይዘው በመቀዳጀት አንዱ ኦራል ላይ ምላጫቸው በተሳካ ሁኔታ በማሳረፋቸው ተጭኖ ሲመጣ የነበረው በሚያሳዝን ሁኔታ እርምጃ ጠንክሮ የወሰደው የአማራ ፋኖ እንዶድ በሚባል ወንዝ ውስጥ ሙትና ቁስለኛው ነው፣ ተደናግጠው መመለሳቸው ነው በህይወት የተረፉት ብለዋል። በተደጋጋሚ ጊዜያቶች የሚደረገው ተጋድሎ አሁንም እንደቀጠለ መሆኑ ያስደነገጠው የመንግስት ኃይል የጦር ጄኔራሎቹ ጭምር ሳይቀሩ እንደ ትግራይ ጥለናችሁ የምንወጣበት ሰዓት ደርሷል ሲሉ ገልጸዋል። በአማራ ክልል በሁሉም ዞን እና ወረዳዎች የተሰበሰቡት የብልጽግና አመራሮች በባህር ዳር ከተማ ሲመክሩ መቆየታቸው ነው መረጃዎቹ ያመለከቱት። ስብሰባውን የመሩት አቶ ከበደ ረጋ ጀነራል አባ ታደሰና ጀነራል መሀመድ ተሰማ መሆኑ ታውቋል። በመከላከያ ሰራዊት ያስጨረሰውና የወረዳና የዞን አመራሮችን ለፋኖ መረጃ እያቀበለ ነው። በጋራ እቅድ አውጥተን ስንንቀሳቀስ ሰራዊታችን መንገድ ላይ የሚመታው እናንተ በምትሰጡት አቅጣጫ ነው። ከዚህ በኋላ ግን አመራሩን አንታገሰውም። ይህን በሚያደርጉ አመራሮችም ላይ ቀጥታ ወታደራዊ እርምጃ እንወስዳለን ሲሉ ነው ማስፈራሪያ ዘል ማሳሰቢያ የሰጧቸው ለብልጽግናው ካድሬዎችም ማመር ተሰማ በበኩላቸው፣ የሽንፈታችን ምክንያት እናንተ ናችሁ። የመጨረሻ ድል ነው የሰጠናችሁ። ከዚህ በኋላ አንታገሳችሁም። እርምጃችንን አጠናክረን በእናንተም ላይ መውሰዳችን አይቀሬ ነው። እምቢ ካላችሁ ይህንን እርምጃችንን ወደ ሌላ እንቀይረዋለን ሲሉ ነው የገለጹት። በተለይም ይህ ስብሰባ ቀደም ሲል ካለው ጉባኤ የሚመራው ጀነራል አበባት ሰራዊታችን ለእናንተ ስልጣን እስከ መቼ ነው የሚሞተው? አመራሮቹ በጎጥና በሰፈር ተከፋፍላችሁ ስትነታረኩ ሰራዊታችንን በየቦታው እያለቀ ነው። በዚህ ከቀጠላችሁ ግን እንደ ትግራይ ጥለናችሁ ነው የምንወጣው። ፋኖች መጥተው ቦታውን ይቆጣጠሩታል። በዚያን ወቅት የት እንደምትገቡ እናያችኋለን። አሁን እንደ እድል ሰተናቸዋል ይህንን እድላችሁን መጠቀም አለባችሁ። ካልሆነ ግን ጥለናቸው ነው የምንወጣው ተጠንቀቁ ብለው ነው ያስጠነቀቋቸው። በተለይም አረጋ ከብርን በበኩላቸው የብለት እስረኞችን ፈተን የተናጠል እርምጃ መውሰድ አለብን፣ የተኩስ አቁምም ማድረግ ይጠበቅብናል። ይህን ካላደረግን አደጋው የከፋ ነው ሲል ነው የገለጠው። በአማራ ክልልም ቢሆን የብልጽግና ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይን በበኩሉ መፍትሄ ነፍጥ ካነገበው አካል ጋር በግልጽ መደራደር ነው ያለብን። ከዚህ ውጭ መፍትሄ የለንም ሲሉ ገልጸዋል። በጭንቀት ውስጥ መሆናቸውን በመግለጽ ይህንን ስብሰባና ግምገማም ተከትሎ የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ደሳላ ጣሰው፣ የክልሉ ፖሊስ ኮሚሽን ኮሚሽነር ደስዬ ደጀንን፣ የክልሉ ሚሊሻ ቢሮ ኃላፊን ጨምሮ ከወንበራቸው ተገፍተዋል ነው የተባለው። በተጨማሪም ይህንን በተመለከተ ሶስቱ የቢሮ ኃላፊዎች የሚመሩት የጸጥታና የሚሊሻ ኃይል ህዝቡን በግልጽ እየዘረፈው ነው ብለዋል ሰው አግቶ ገንዘብ ይቀበላል። ሴቶችን ይዳፍረዋል። የሃይማኖት ተቋማቶችን ሳይቀር እያረከሰ ነው። ይህ ደግሞ መከላከያን ተገን በማድረግ በመሆኑ ህዝቡ ጣቱን እየቀሰረ ያለው ወደ ሰራዊቱ ነው። ይህንን የቢሮ ኃላፊዎቹ ማስቆም አልቻላችሁም። ይባስ ብላችሁ ራሳችሁ ኃላፊዎቹ በሚሊሻና በጸጥታ ኃይል ስም ገንዘብ እየመዘበራችሁ ነው። ክልሉ ባለመረጋጋቱ ምክንያት የኦዲት ቁጥጥር ስለሌለ ይህንን እንደ መልካም አጋጣሚ ተጠቅመው በሌቢነት ስራ ተሰማርተዋቸዋል ሲልም በግምገማው ላይ የተነሱ ሀሳቦች ናቸው ተብለዋል። በእነ አቶ አረጋ ከበደ ላይ የቀረበው ግምገማ ደግሞ አቶ አረጋ እና ቡድናቸው ይህንን ጦርነት የማስቆም አቅም ችሎታ የላችሁም። ለጸጥታ የተመደበው ገንዘብ ለብቻቸው ከቡድኖቻቸው ጋር እየመዘበራችሁት ነው የምትገኙት። በተለይም አቶ ረጋ ከበረ ከሚበሩ ካቢናቸው በሁለቱ ጎራ ተቧድኖ ውስጥ ለውስጥ ሲብላላ የቆየ ሲሆን አንዱ ቡድን የመንግስት ጥግ ሌላው ደግሞ የጸጥታ ተገን ይዞ ሲነታረክ መቆየቱንም ለማወቅ ተችሏል። በዚህ ምክንያት ነው የክልሉ ሰላምና ፀጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው ተነስተው ዶክተር እሸቱ ዮሴፍ ተሹመውበታል። ይህንን የተጨነቁ ለታ ያደረጓቸውን የሹመት ሽልማቶች ሁኔታ አሁን መፍትሄ የሌለው ጉዳይ ይሉታል። በርክቶቹ የሚደረጉ የመንግስት ኃይል በግራ በቀኝም ቢሆን ሳይሆን አሁን ውጥረት ውስጥ ገብተዋል። ምን ማድረግ እንኳን እንደሚችሉ ጠንቅቀው ያወቁ አይመስሉም ነው የተባለው። በተለይም ዘላለም መንግስት በፌዴራል ፖሊስ ኮሚሽን ምክትል ኮሚሽነር ጀነራል ሆኖ የወንጀል ምርመራ ዘርፉን ሲመሩ ቆየታቸው አይዘነጋም። በዚህም የስራ ዘመናቸው ከሰባት ሺህ አማራዎች በላይ ከፋኑ ጋር በተገኘ በአዲስ አበባ፣ በሰመራ፣ በአዋሽ አርባ፣ በባቲ፣ በቡርካ እንደዚሁም በኮምቦልቻ በጎንደርና በዳንግላ ወዘተ ምርመራ በሚል ኢሰብዊ ድርጊት ሲፈጽሙባቸው መቆየታቸው ታውቋል። ላብነት የቀድሞ የኢንሳ ሰራተኛ ኢሳያስ በላይ በሰመራ ድብቅ እስር ቤት ውስጥ ተደብድቦ የተገደለው ዘላለም መንግስቱ በቀጥታ መመሪያ በሚሰጠው በኢንስፔክተር ተስፋ ኦላና እንደሆነም ነው የታወቀው። በቃሊቲ በአባ ሳሙኤልና በቂሊንጦ ማረሚያ ቤትም በ167 በላይ የሚሆኑ የአማራ ሙራን የምክር ቤት አባላቶች፣ ጋዜጠኞች፣ ጠበቆች ና ባለሀብቶች የውሸት ክስ ተመስርቶባቸው ለሁለት ዓመታት ያህል ስር እየማቀቁ ያለውም ለዚሁ ዘላለም መንግስት በሚመሩት የወንጀል ምርመራ ቢሮ እንደሆነ ታውቋል። ምን ማድረግ አለብን በሚል የብልጽግና አካላቶች ጭንቅ ውስጥ የገቡ ቢሆንም ጀነራሎች ግን ውሳኔያቸውን በግልጽ አሳውቃቸው አሳውቀዋቸዋል እንደ ትግራይ ጥለናችሁ ነው የምንሄደው በማለት የአማራ ፋኖ በተለያዩ ቦታዎች የሚያደርገው ትግሉን አጠናክሮ የቀጠለ ሲሆን በተለይም በጎንደር አንደኛ ኮር ጣና ገላዲዮስ ክፍለ ጦር የተሰጠ ሰፊ ትግል የተደረገበትን ማብራሪያም ሰጥተዋል። የአማራ ፋኖ ትግል ከትላንት ዛሬ በእጅጉ ልቆ ጥላትን እያርበደበደውና አማራን ከነግዛቶቹ ነፃ እያወጣ በአሸናፊነት የድል ከፍታ ማማ ላይ ይገኛል ሲል ነው በመግለጫው ያሳወቀው። በምናደርጋቸው ተጋድሎች የህዝቡ ከጎናችን መቆም ደግሞ ትግላችንን ጠንክሮ እንዲቀጥል ብርታት በመሆናችሁ እጅግ እናመሰግናለን ብለዋል። ፋኖቹ በሚደረጉት ተጋድሎች ላይ የኛ ኃይልና ብርታት እናንተ ናችሁም ብለዋል። ቀጠናው ሙሉ በሙሉ ከወራሪው ኃይል ነፃ በማድረግ ምስክር በተግባር እንደምናሳያችሁ በጽኑ አቋም እንገልጻለን ሲሉም አሳውቀዋል። ለዚህም ሁሉም ወጣቶች አጋሮቻችን፣ የቀጠናው ማህበረሰብ በሙሉ የተለመደ መልካም ትብብራችሁ እንዳይለየን እያልን ምላሹ ብቻ የቀረው ብልጽግና ምላሱ ብቻ የቀረው ብልጽግና መንግስት ወጣቱን ለማደንዘዝ ህዝቡን ከፋኖ ለመገንጠል ገንዘብ ለማግኘት በሚል ሰምናወርቅ አጀንዳ በየወረዳው መዘጋጃ ቤቶችና እናደራጃለን እያሉ የሚነዙትን የሐሰት ፕሮፓጋንዳ እንዳያሳስታችሁ ተጠንቀቁ። ብቸኛውን የነፃነት መውጫ ትግላችን እንዳይናችሁ ብለን በሙሉ ተስፋ እንድትጠብቁ ባደራ እንጠይቃለን ሲሉ ነው ፋኖቹ በመግለጫቸው ያሳወቁት። እንዲህ ሲሉ ብቻ የቀረው ብልጽግና መንግስት ወጣቱን ለማደንዘዝ ህዝብን ከፋኖ ለመነጠርና ገንዘብ ለማግኘት በሚል ሰምና ወርቅ አጀንዳ ወረዳው መዘጋጃ ቤቶች እናደራጃለን ቤት ቦታ እናደራጃለን እያሉ የሚነዙት ያሰ ፕሮፓጋንዳቸውን እንዳያስታችሁ ተጠንቅቃችሁ፣ ብቸኛው የነጻነት መውጫ ትግላችን እንዳይናችሁ ብለን በሙሉ ተስፋ ተጠብቁ ዘንድ አደራ ማለት እንፈልጋለን። በሌላ በኩል ህዝባችንን ክዳችሁ ፈራርሶ ያከተመውን ያብይ ብልጽግና መንግስት ጣረሙት ለማራዘም እና ወንበር ለማስጠበቅ እየባከናችሁ ያላችሁ የገባችሁ ያልገባችሁ ይሁን ግራ የተገባችሁ አካላት በፍጥነት ከድርጅታችሁ ተቆጥባችሁ የመጨረሻ ምህረታችን በመጠቀም ወደ ተቋማችን መቀላቀልም ይሁን ባላችሁበት ስራ የማቆም አንድ እድል የቸርናችሁ መሆኑን ልብ ልትሉት ይገባል። ፋንዶቹ በዚህ ሁኔታ መግለጫቸውን አቅርበዋል። ለምሳሌ መብራት፣ ውሃ፣ ግብርናና ጤና እንዲሁም ትምህርት በአግባቡ እንዲሰሩ የፈቀድን ቢሆንም ለማህበረሰቡ በሚመጥን አኳዋን አገልግሎት እየሰጡ ስላልሆነና የፖለቲካ ማስፈጸሚያ ስለተደረጉ ከዛሬ ጀምሮ ግን በተሻለ ህዝባዊ አገልግሎት እንድትቀጥሉ እያሳሰብን ትምህርት ሴክተር በስራ ግምገማችን ለብቻ በትኩረት ስላየ ነው። ሁሉንም ትምህርት ቤቶች መማር ማስተማሩን ላልተወሰነ ጊዜ ስላገድን ለሁሉም የሴክተሩ ባለድርሻ አካላት ማስተማር እንደማይቻል በአጽንኦት እየገለጽን ፋኖቹ በዚህ ሁኔታ መግለጫቸውን ያቀረቡ ስለሆነ በትምህርት በኩል አሁንም ቢሆን መንግስት በየትምህርት ቤቶቹ እየገባ የሚያደርሰው ጉዳት አደጋን ሊያስከትል ከሚል ስጋት አኳያ ለጊዜው በትምህርት ላይ ውሳኔ አለመስጣታቸውንም ገልጠዋል። የአየር ላይ ታክሲ ሊጀመር መሆኑ ተገለጸ። የአውሮፕላን መንደርደሪያ የማያስፈልጋቸው ሽቅብ ተነስተው ቁልቁል ማረፍ የሚችሉ የአየር ላይ ታክሲ ሀገራችን ጀምር መሆኑ ነው የተገለጠው። የኢትዮጵያ አየር መንገድና አርቸር አቪሽን በኤሌክትሪክ የሚሰሩ አውሮፕላኖችን በአየር ላይ ትራንስፖርት ማጓጓዝ የሚያስችል የጋራ ስምምነት መፈራረማቸውንም ለማወቅ ተችሏል። በኢትዮጵያ እንደነዚህ አይነት ነገሮች መጀመራቸው መልካምነት ያለው እንደሆነም ነው የተገለጠው። በተለይም ቸርቸር አቪሽን መስራችና ዋና ስራ አስፈጻሚ የሆነው አደም ጎልተን በስምምነቱ ወቅት እንዳሉት በአቡዳቢ አቪሽን ተመሳሳይ አገልግሎት ለማስጀመር ስምምነት መፍጠራቸውን ገልጸው በኢትዮጵያ በአፍሪካም ወደር ከሌለው ግዙፍ የኢትዮጵያ አየር መንገድ ጋር ለመስራት መስማማታችን እጅግ ደስታ ይሰጠናል ሲሉ ነው የገለጹት። ትግራይ በትግራይ ክልል የሚንቀሳቀሱ ትግራይ ዲሞክራሲ ፓርቲ ቲዴፓና ባይቶና አባይ ትግራይ የተፈናቃዮች ጉዳይ ለፖለቲካ ዓላማ መዋል ተገቢነት የለውም ሲሉ ወቀሱ። አሁንም ህዝባችን እየተጉላላ በረሃብ አለንጋ ውስጥ ባለበት በዚህ ሰዓት መንግስት ምን እያደረገ ነው የሚለው መታየት አለበት፣ የፖለቲካ መጠቀሚያ ማድረግ የለባቸውም ሲሉ ነው ፓርቲዎቹ የገለጹት። ፓርቲዎቹ ከአንድ ሚሊዮን በላይ የሚሆኑ በክልሉ የሚገኙ ተፈናቃዮችን ለፖለቲካ ፍጆታ መዋል ተገቢ አይደለም ሲሉም ነው የወቀሱት የ የመንግስትን ኃይል የሟች ቀነኒስ አዱኛ አባት አቶ አዱኛ ዋቆ መልእክት አስተላለፉ። በድጋሚ ልጄን ገደዋ ይታወቅልኝ፣ እንደከዚህ ቀደሞቹ የእኔም ልጅ ጉዳይ በዝምታ እንዳይታለፍ ሲሉ እንዲህ ጥሪያቸውን አቅርበዋል። እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ህዝብ በሀገር ውስጥም በውጭም ያላችሁትን እየጠየኩኝ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 ብርትኳን ጉዳይ ለአማራ ህዝብ የሚያምረዳ አንጀር አጀንዳ ለመፍጠር የሚደረገውን ተቀባይነት የለውም እያለው በለጠ ዶክተር ይህንን ነውር የተሞላበት ተግባር በአማራ ህዝብ ላይ ሲፈጸም አንድም ቀን ምንም ያላለ ዛሬ ወጥቶ የብርትኳን ጉዳይ በማበራ አጀንዳ ውስጥ እያለፈ ለሚገኘው የአማራ ህዝብ ሌላ አጀንዳ መፍጠሪያ እንደሆነ ገልጸዋል። ነው ያሉት ይህ ነውር የተሞላበት ተግባር የሚፈጽም አማራ ህዝብ መርጦት ወክሎት የተቀመጠው ሰውዬ ዛሬ ተመልሶ እንዲህ አይነት ነገር ማለቱ እጅግ ያሳዝናል ብለዋል። በተለይም አጀንዳ የሚፈጥድ ደግሞ የግለሰብና የቡድን ጥቅም የሚያሳድዱ መሆናቸውን በሚል ነው ሚኒስትሩ የገለጸው። ሰላም የሚፈልጉ አካላት እንደዚህ አይነቶች ነቅቶ መከታተል እንደሚያስፈልግ የገለጸው ዶክተር በለጠ በጣም በብዙዎቹ ዘንድ እልህና ቁጭትን እያስነሳ እንደሆነም ተገልጿል። ሚኒስትሩ ጠንካራ ህዝብ መሰረት ቢኖረውም ህዝቡ ወደ ቀልቡ ተመልሶ ወደ ልማት እንዲገባ፣ ሰላምን አስተማማኝ እንዲሆን፣ ህልሙ ኃላፊነቱን መወጣት እንዳለበት ማ አስታውሳለሁ ሲሉም ገልጿል። የአማራና የኦሮሞን ህዝብ በማጋጨት አጀንዳ ሊፈጠር የሚፈልግ አካላቶች አላማን ማክሸፍ ያስፈልገናል ያለው ደግሞ በእውነቱ ምን እያለና እየሰራ ነው ይህ ግለሰብ ሲሉ ይጠይቃሉ። በርካቶቹም ኢትዮጵያ አሁንም ጀግኖች አሏት። የአማራ ጀግና ምንም ይሁን ምን ትግሉን አጠናክሮ ቀጥሎ ለነፃነቱ ታገላል ሲሉም ገልጠዋል። የብርትኳን ጉዳይ ዛሬም እያወዛገበ መሆኑን ቀጥሏል። በተለይም መንግስት ከፍተኛ የሀገር ጉዳይ እንደሆነ አድርጎ ይህንን በተከታታይ በተለያዩ አካባቢዎች የሚያደርገው እንቅስቃሴ ብዙዎችን አሳዛኝ መንግስት ምን እያደረገ ነው ተብሏል። የቴሌቪዥን ጣቢያ ሰራተኞችን ለፍርድ ቤት አቀርቧል። የቴሌቪዥን ጣቢያውንም ይቅርታ አስጠይቋል። በአማራው ክልል ጭምር ድረስ ባይሄድ ወንድሞቿቸውና ቤተሰቦቿን እያስገደዱን ቢሆን ቃል እንዲሰጡ አድርገዋል። ወንድምየው እንዲህ ሲል ተናግሯል። በእህቱ ጉዳይ በአጠቃላይ እንደ ቤተሰብ ማለት የምፈልገው በኢቢኤስ ፕሮግራም የብርቱካን ታሪክ ተገለጸ የተባለው በፍጹም እሷን የማይገልጽ ከመሆኑ ጋር ተይዞ በዚች ሕፃን የምትነግዱ ነጋዴዎች ስለ ፈጣሪ ብላችሁ ስለ እውነት ብላችሁ ስለ እውነት ብላችሁ በልጅቷ ባትነግዱ መልካም ነው። አንድ የገጠር አንድ የአርሶ አደር ልጅ በስንት ውጣውረድ ውረድ ተምራዚ የደረሰች ልጅ ከትዳሯ ማበጣበጥ ከቤተሰቦቿ አጠቃላይ የቤተሰቦቿን ባክግራውንድ በማጥፋት ደረጃ የዘመታችሁ በፈጣሪ ስም አሁንም አሁንም ከዚህ ድርጅታችሁ እንድትቆጠቡልኝ በሞጣ ቅዱስ ጊዮርጊስ ስም በታላቁ ሰማየት በቃ ለአድዋ ድል ባደረጉ በቅዱስ ጊዮርጊስ ስም፣ በፈጣሪ ስም እባካችሁ ከዚህ ድርጊታችሁ ተቆጠቡልን። በዚህ ሁኔታ ጥያቄዎቻቸውን ማንሳትና መፍትሄ መስጠት ሲገባቸው፣ ይሁን እንጂ ቤተሰቦቻቸውን ጭምር ሳይቀር በጎጃም ከሚገኙ ወንድሙ ጋር ይህንን መግለጫ እንዲሰጥ ትዕዛዝ ተሰጥቶበታል ነው የተባለው። በተጨማሪም ይህንን ዘገባ ያካሄደው የኢቢኤስ ቴሌቪዥንም ይቅርታ እንዲጠይቅ ትዕዛዝ ተሰጥቶት ይቅርታውን እንዲህ ሲል ጠይቋል። ውሸት ታሪክ ለህብረተሰብ እንዲደርስ ስለታለልን ኦኬ፣ እኛም አሰላልፈን ወደ ህብረተሰቡ ስላቀረብን በጣም በዚህ ፕሮግራም ስፔሻሊ በአዲስ ምዕራፍ ላይ እምነት ሊታጣ ይችላል። ምክንያቱም ህብረተሰብ ራሱ ይረዳቸዋል እነዚህን ግለሰቦች እና ይሄ ከዚህም አልፎ ቤዚክ የሆኑ የጋዜጠኛ ሙያዎች ራሱ ሲተላለፉ በኤዲቶሪያል ከኤዲቶሪያል ፖሊሲያችንም ሲወጡ ኮንትሮል ያደረግንበትን መካኒዝም ጥያቄ ላይ ገብቷል። በዚህ ሁኔታ ኃላፊው ይቅርታ እንዲጠይቁና በጋዜጠኞችም እየሰሯቸው ስራዎች እና ተገቢነት የሌላቸው በመሆኑ ይቅርታ እንጠይቃለንም ሲሉ ነው ያሳወቁት። እንደኛ እንዳስተሳሳቱ ምክንያቱም አንድ እንደዚህ ትንሽ የታሰበ ታሪክ አገር ሊያጠፋ ይችላል። ግለሰቦች ሊጋደሉበት ይችላሉ፣ ህብረተሰብ ሊጋደልበት ይችላል እና ይሄ ዳግም እኛ ጋር እንዳይሆን ቃል በማኔጅመንት ሌቭል ሁላችንም ገብተናል። እንደ አገርም ደሞ ሁላችንም ሚዲያዎች ደግሞ በጣም ተጠቅሰን እንሰራ እማጸናለሁ። በዚህ ሁኔታ ይቅርታ የጠየቀው የቴሌቪዥን ጣቢያው በተጓዳኝም አምስት የኤቤስ ቴሌቪዥን ጣቢያ ሰራተኞቹ በሽንብር ወንጀል መከሰሳቸውም ታውቋል። ፍርድ ቤትም ቀርበዋል። የፌዴራል ፖሊስ በሽንብር ወንጀል ጉዳይ ጠርጠሪያቸዋል ያላቸው አምስት የኤቤስ ቴሌቪዥን ሰራተኞች ናቸው። ትናንትና ሁለት ፍርድ ቤት መቅረባቸው የተገለጸው ጉዳዩ የቀረበለት የፌዴራል ከፍተኛ ፍርድ ቤትም ፖሊስ በጠየቀው የ1 ቀን ጊዜ ቀጠሮ ላይ ብይን ለመስጠት ለመጪው ሰኞ ተለዋጭ ቀጠሮ መስጠቱም ታውቋል። የሰላሌ ዩኒቨርሲቲ ተማሪዎች ከፀጥታ ኃይሎች ጋር መፋጠጣቸው ተገለጸ። ሰላሌ ዩኒቨርሲቲ ኦርቶዶክሳዊ ተማሪዎች ከሌላው ዩኒቨርሲቲ በተለየ የሚጾሙ ተማሪዎችን ከዘጠኝ ሰዓት እንዲከፈትልን ካልሆንም በምሳ ሰዓት በራሳችን ይዘን መውጣት እንዲፈቀድልን ብለው የጠየቁት ጥያቄ ተቀባይነት በማጣቱ ችግር ውስጥ መግባታቸውን ገልጸዋል። በዚህ መሰረት ቅሬታቸውን አቅርበዋል። በዩኒቨርሲቲ ውስጥ የቀረበውንም ምግብ ይዘው እንዳይወጡ የተከለከሉት ተማሪዎቹ ምን እየተደረገ ነው ወይ ቀደማቸው ስጡን ወይም ደግሞ ይዘን እንውጣ መባሉ ለምን እንከለከላለን ሲሉ የገለጹት ግለሰቦቹ የተለያየ ያደረጉት ነገር ሳይኖር እየታሰሩና የዲስፕሊን ጥያቄ ውስጥ እየገቡ እንደሚገኙም ለማወቅ ተችለዋል። በተደጋጋሚ ጊዜያቶች የሚያቀርቧቸው የመብት ጥያቄዎች ናቸው። እግድ እየተጣለባቸው በተለይም የዲስፕሊን ጥያቄ ውስጥ ዩኒቨርሲቲ ከዚህ ቀደም ጀምሮ ከሌላ ዩኒቨርሲቲ ተለይቶ የትምህርት ሚኒስቴር ህግ በማለት ነጠላ በግቢ ውስጥ ለብሶ መግባት አልፎ

እቃም ሆነ በእጅ መያዝ አይ እንደሚያስቀጣ፣ በጾም ቀን ምሳ ለማውጣት ስንገባ ምግቡን ብሉት የሚል ማስፈራሪያና ቦርሳና ፌስታል እየፈተሹ ምግብ ማስደፋታቸውን ገልጠዋል። ተለቅ ያለ መስቀል አውልቁ፣ ሸፍኑ እየተባለ እየተረበሹ እንደሚገኙም ነው ተማሪዎቹ የገለጹትም። በተለይም ከዚህ ቀደም የሀገረ ሽማግሌዎችና እና ሀገረ ስብከቱ ጳጳሳትም ችግሩን ለመፍታት ቢሞክሩም አድጋቢ ባልሆነ ምላሽ የመለሱላቸው ሲሆን ከሰሞኑ ደግሞ በተለይም ከቲጋ ማጋዘን ለዩኒቨርስቲ ጥያቄ ቢቀርበላቸው አሳማኝ ያልሆነና አሳዛኝ ምላሽ ሰጥተውበታል ነው የተባለው። ከዚህ አንጻር በድጋሚ ለዩኒቨርሲቲው ፕሬዚዳንት እንደ አዲስ ደብዳቤ ያስገባን ቢሆንም እስካሁን ምላሽ አላገኘንም ሲሉ ተማሪዎቹ የመብት ጥያቄያቸው እንደገና እንደ ወንጀል መቆጠሩ እጅግ አሳዝኖናል ሲሉ አሳውቀዋል። መቀሌ የመቀሌ ቴሌቪዥን ጣቢያ የአካውንቱ መታገዱ ተገለጸ። ከዚህ ቀደም ይህ የቴሌቪዥን ጣቢያ በኃይል በጉልበት መወሰዱና አገልግሎቱን እንዳይሰጥ መደረጉ በቀጥታ አይዘነጋም። ይሁን እንጂ አሁን እንደገና ኤፍኤም 104.4 የባካ አካውንቱ ሙሉ በሙሉ መዘጋቱ ነው እየተገለጸ የሚገኘው። በተለይም የአብይ መንግስት በጠቅላላ በተለያዩ ክልሎች ጭምር ጣልቃ በመግባት እየወሰደ ያለው እርምጃ እስካልቆመ ድረስ ችግሮቹ ሊቀረፉ እንደማ እንደማይችሉም ተገልጿል። <tune> ኢትዮ ኤርትራ ሽምግልና ሊጀመር መሆኑ ተገለጸ ከቅርብ ጊዜ ወዲህ ኢትዮጵያን የቀይ ባህር ወደብ ይገባኛል ጥያቄ ማንሳቷን ተከትሎ እንዲሁም በሰሜኑ ጦርነት ወቅት ከፕሪቶሪያ ስምምነት ጋር ተያይዞ ከኤርትራ ጋር የተፈጠረው ቅሬታ በተመለከተ ቻይናና ሳውዲ አረቢያ ጠቅላይ ሚኒስትር አብይ አህመድንና ኢሳያስ አፈወርቄን አቀራርቦ ለማሸማጋገል እንቅስቃሴ መጀመራቸው ተገልጿል በሁለቱ አገራቶች መካከል የተፈጸመው ችግር እየተባባሰ መሄዱ ችግሩን እጅግ የከፋ እንዳደረገው ነው ይህ ተገለጸው ቻይና ጠቅላይ ሚኒስትር አብይ አህመድን እንዲሁም ሳውዲ አረቢያ ደግሞ ሰፈርቅን ለማሳመን እንቅስቃሴ መጀመራቸውን መረጃዎች እየጠቆሙ ይገኛሉ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ለቀይ ባህር ብር ኤርትራ የመውረር ፍላጎት እንደሌላት መናገራቸው አይዘነጋም። ለኢትዮጵያ ዜና ኢሳያስ አፈወርቂ በቅርቡ በአንድ መድረክ ላይ እንደተናገሩት በኢትዮጵያና በኤርትራ መካከል ግጭት እንዲቀሰቀስ የሚፈልጉ ኃይሎች የውሸት ዜና እያሰራጨ ቢሆንም ከኢትዮጵያ ጋር ወደ ግጭት መግባት ፍላጎት የለንም ማለታቸውም አይዘነጋም። ሶማሌ የሶማሌ ሶማሌላንድ አፍሪካ የጦር ሰፈር ለመስጠትና ምላሹን የሀገርነት እውቅና ለማግኘት ማቀዷን የሰሙት የሶማሊያ መሪዎችም እነሱም ደግሞ የተሻለ ያሉትን ሀሳብ ለአሜሪካ በደብዳቤ መግለጻቸው ታውቋል። በተለይም የአሜሪካ ሁሉንም የሶማሌ ወደቦች የአየር ማረፊያዎች ለብቻዋ ያለምንም ተቀናቃኝ መቆጣጠር እንድትችል ጥያቄ ማቅረባቸውን ነው ሮይተርስ እየዘገበው። ይሁን እንጂ ሶማሌላንድ በበኩሏ አሜሪካ የሚጠቅማትን ታውቃለች የሚል አጭር ምላሽ መስጠቷም ታውቋል። ማይናማር በማይኖማር በተከሰተ የመሬት መንቀጥቀጥ የተነሳ ከአንድ ሺህ በላይ ሰዎች እንደሞቱ የተዘገበ ሲሆን አሁን ደግሞ ፍለጋው ቀጥሎበታል። የማይኖማር የደረሰው አደጋ እጅግ አሳዛኝ መሆኑ በተገለጸው በተለይ በታይላንድ ባንክ ባንኮክ በመሬት መንቀጥቀጥ የተነሳ ለአንዲት እናት ልጇን በመንገድ ላይ መውለዷም ተዘግቧል። በመጀመሪያ እናቲቱ በሆስፒታል ለመውለድ እየተገኘች ሲሆን ንዝረቱ ሲሰማ በሆስፒታሉ ህንፃ ለመውረድ መገደዳቸው ነው የተገለጸው። በሆስፒታሉ ውጭ ባለው መንገድ በሐኪሞች እርዳታ ልጇን በሰላም መገላገሏ ተዘግቧል። በመሬት መንቀጥቀጡ ንዝረት ታካሚዎች አልጋ ላይ እንዳሉ እና ዊልቸር ላይ እንደተቀመጡ ወደ ውጭ ወጥተው ለመቀመጥና ሕክምናቸውን ውጭ የሆነውን ለመከታተል ተደርጓል። ጥረቱ እጅግ ከፍተኛ እንደነበረ ነው የተገለጸው። ሶማሌ ሶማሌ በአፍሪካ ህብረት ወታደር ትጥቅ ተረከበች። ሶማሌ በአፍሪካ ህብረት የተታጠቁ ተሽከርካሪዎችን፣ የጦር መሳሪያዎችን እና የህክምና ቁሳቁሶችን ጭምር መቀበሏ ነው የተገለጸው ጀርመን የጀርመን ባለስልጣናት የኤርትራ መንግስት የመገንጠል ዓላማ አንግቧል ባሉት ብርጌድ አመዱ በተሰኘው እንቅስቃሴ ተሳትፎ በተጠረጥሮ በተጠረጥሩ ግለሰቦች በስድስት ግዛቶች የፖሊስ ዘመቻ መጀመሪያቸውን ገልጿል። ቢያንስ ባለፉት ሶስት ዓመታት በጀርባ የሚገኘው የብርጌድ አመዱ ቅርንጫፍ ከፍተኛ ኃላፊዎች ቦታ አላቸው የተባሉ አስራ ሰባት ተጠርጣሪዎች መታየታቸውን ነው ጽህፈት ቤቱ የገለጸው። ኤርትራን እየገዙ ባሉት ፕሬዚዳንት ኢሳያስ አፈወርቂ አገዛዝ ላይ ቀደም በዲያስፖራ ተቃውሞ ቢሰምም ባለፈው ዓመት ጀምሮ ግን መልኩን እየቀየረ ያገዛዙ ደጋፊዎች የሚያዘጋጇቸው በዓላትም በመቃወም የሚነሱ ግጭቶች ደም መፋሰስ ተመልካቾች እየታዩ ነው ሲል ገልጿል። የስዊዘርላንድ የተወካዮች ምክር ቤት የጥገኝነት ጥያቄ ተቀባይነት ያላገኘውን ኤርትራውያን በሶስተኛ ሀገር አድርጎ ወደ አፍሪካ የሚመለሱበት ፕሮግራምም ማጽደቁ አይዘነጋም። በቅርቡም የእስራኤል ፓርላማ መንግስት የሚደግፉ ኤርትራን ስደተኞች ከሀገር ለማባረር ያለውን ረቂቅ ገም የመጀመሪያው ዙር በሙሉ ድጋፍ ማሳለፉንም ገልጿል። ለንደንም ጨምሮ በተለያዩ ሀገራቶች በሚነሱ የደጋፊና ተቃዋሚዎች ግጭት የተነሳ ዩናይትድ ኪንግደም ባለስልጣናት ኤርትራውያንን የሚያከብሩትን ፌስቲቫልም ሰርዘዋል ነው የተባለው። የጀርመን አቃቢ ህግ ተጠርጣሪዎች ቡድን ውስጥ ከፍተኛ ኃላፊነት ቦታዎች እንደያዙ ምርመራዎች ይጠቁማሉ። በዚሁ መሰረት እርምጃው የጠነከረ ሊሆን እንደሚችልም ተገምቷል። ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብልናቸው የዘውድ ሾ ዜናዎች እነዚህን ይመስሉ ነበረ። በቀጣይ ከእናንተ ክብራን ተመልካች አድማጮቻችን ጋር በምናደርጋቸው የቀጥታ ውይይት እስከምንገናኝ ሰላም ጤና ስትልኝ እያልኩ የምሰነበታቸው ዜናውን በማቅረብ እስካሁን ከእናንተ ጋር የነበርኩት እኔ ዘውድ መንግስት የነበርኩት ጤና ስትልኝ።